ሶ የደዚን እናት ይቅርታ ጠይቋት አልማት ነው። በአንዳንድ ነገር አናዳው በጣም ተናግሯት ነበረ፣ እሱን ወይም ዲስሪስፔክት አድርጓት ነበረ። ነገር ግን አሁን ይቅርታ ጠይቋት አልማት ነው። መሆንም ያለበት ነገር ነው። ሰላም አለይኩም፣ አረምትላይ በርካቱ። ሰላም ሰጥ እንዴት ናችሁ? ከእኔ ጋር ሁሉ ሰላም ነው። ሰሞኑን እንግዲህ የዴዚ እና የአሌክስ ሁኔታ ቲክቶክ ውንም ሆነ ይሁን በጣም ሶሻል ሚዲያዎችን እንዲህ እያሽከረከረ ያለ ጉዳይ ነው። ሰ በስተመጨረሻም ልጆቹ አንድ እንዲሆኑ ነው የፍላጎቴ ማለት ነው ትላላቸው። ጋር የእውነት የዴዚ በረከተኛ ላይ ይውረድ። ምክንያቱም በሰላሳ ሺህ መሀል ሰው ለሚያፈቅራት ልጅ የሚከራከር ጀግና ወንድ ማለት ነው። እውነት ሰው ለምን እናቱን ዲስረስፔክት አደረገ ምናምን ምናምን በቃላ እያለ ይናገረዋል። ነግር ግን የሚያፈቅራት ልጅ በእናቷ ምክንያት እያለቀሰች ነበረ ሶሻል ሚዲያ ላይ ወታ፣ እና እንደዛ እያለቀሰች ሲያያት እንዴት ማይ የማይነገረው ውስጡ ይነካል ፈልጎ ሳይሆን የተናገራት በንዴት ነው ውስጡ በጣም ስለተሰማው እንግዲህ የተደበቀ ሚስጥር አለም እየተባለ ነው ነገር ያ ያም እነሱ የሆነ እውነታ ያላቸው ይመስላሉ ልጆቹ እውነት ለመናገርና በጣም በጣም ልጅቱ ተጎድታ ምናምን የሚወዳ ልጅ እንደዛ ተጎድታ አዝና ሲያት በቃላ ተናደደ የተናገራት አለፈ ለበለዛም ደግሞ ይቅርታ ጠይቋል አለቀ በዛ መጨረሻ ልጆቹ አንድ እንደሚሆኑ ነው የሚሰማኝ፣ ስሜቱ ማለት ነው። እና እኔ እንጃ፣ አሌክስ በጣም ጨዋ ልጅ ነው ብዬ ነው። በጣም ብዙ ብዙ ነገር ሲሉት ነበረ። እውነት በጣም በጣም ማለት ለሚያፈቅራት ልጅ ለራሱ ብዙ ነገር እየተባለ የእውነት አልቅሷል ሁላ ማለት ነው። የእውነት እናቱን ተሰርበውበት አልቅሷል ያው ብዙ ነገሮችን እንትን ብሏል እና ጎበዝ ልጅ ነው፣ ጸባ የሰናይ ረጋ ያለ እንደ እነ ዮኒ ማኛ ማለት ነው። ሲጀመር እነ ዮኒ ማኛ ቤት ገብቶ ሀቅ ይወጣለት ፍርድ ያገኘ ሰው የለም እስካሁን ማለት ነው። እና እነ ዮኒ ማኛ እንደዛ ቸውን ሲከፍቱበት፣ እሱ ግን ምንም መጥፎ ነገር ሳይናገር በተረጋጋ ሁኔታ ለማስረዳት ሞከረ፣ ግን ሊረዱት አልቻሉም። ሰው ጥሏቸው ፍርበጣ ማለት ነው እና ማለት በጣም በቃ እዚህ ሶሻል እዚህ ሶሻል ሚዲያ ላይ አንድ ነገር እንተንካሉ በጣም ጅጅ እንኳን ትናንት ወዲያ በጣም ስትናገረው ነበር አሌክስ። ነገር ግን ትናንትና በጣም ይቅርታ እየጠየቀችው ምናምን በቃ ትምህርት እንተማር ትምህርት ዋን ትማር ከዛ አንድ ላይ ሆኖ ምናምን እያለች እየመከረች ነበረ ማለት ነው እና በቃ ዘራ ይልቀላ ማይል ፍቅር ፍቅር ነው። ስለዚህ አሌክስ ሃዌይ ዲዚ ሃፍ ታይ ማለት ነው ሂዱበት ያውነት ማለት በቃ ለምሳሌ እነሱ አሁን በፋኒ እና በሳምሪ እንትን ነው። እንትን ማለት በቃ እነሱም እዚህ ደርሰዋል እና እኛም ተዋደና ተፈቅናናል በቃ አያውቀተንም ሁሉንም ነገር እንወጣዋለን ብለው የተነሱ ልጆች ናቸው እና ይሁን ጥንካሬውን አብዝቶላቸው በቃለ አንድ ላይ እንዲሆኑ ተመኙላቸው። ደሞ መሆናቸው አይቀርም ማለት ነውና እንደዚህ በ25000 ሰው መሀል ወይም በሰላሳ ሺህ ሰው መሀል ወጥቶ ስለሚያፈቅራት ልጅ ሲከራከር፣ እናቱ እየተሰደበች እህቱ እየተሰደበች የፈለገው ይምጣ ብሎ ስለሚወዳት ልጅ የሚከራከር ወጥ ትችግ ነው ወንድ ነው ስለመናገር ማለት ነው ማይወደው እንደምን በቃ ምን ነገርም አይጠበቅብኝም ኮኔ ወቻለው ቻለው ታያቸው ምናምን ብሎ ያልፋል። ግን በቃ እወዳታለሁ አፈቅራታለሁ እያለ ማለት ነውና በጣም ጀግና ፀባይ ሰናይ ልጅ ነው። በነገራችን ላይ ብዙ ያልተረዱ ያልተረዱ ሰዎች አሉ እንጂ በጣም ፀባይ ሰናይ ጥሩ ልጅ ነው ማለት ነው። አሌክስ ዲዚም እንደዛ በጣም ምንም ማታቅ መስኪን ልጅ ናት። አንድ ቀን ሙሉ ቀን ለአሌክስ ነበር ስትከራከር የነበረችው ማለት ነው እና አሌክስ ነበረ በቃ እንተስትሬ የነበረችው እና ሙሉ ቀን ሙሉ እዛም ያስገቡ በማትችለው አማርኛ ማለት ነው። ስትከራከርለት የነበረችው ማለት በቃ እዛም ሲያስገቡ እዛም ወይኔ ሀበሻ እስከምትል ድረስ ምርር እስከሚላት ድረስ ማለት ነው እና በጣም የዋህ ምስኪን ልጅ ናት። እሷም እና መጨረሻቸው አንድ ይሁን ነው ምለው እኔም ያው እና በንደት የሰው ልጅ ብዙ ነገር ያደርጋል። ብዙ ነገር እና ተናዱ ነው እናቱን እናት እናት በነገራችን ላይ ምንም ነገር ብታደርግም ምንም ነገር ብታጠፋም፣ አይደለም ደዚን አሌክስን ለራሱ የመማታት የመቋጣት መብት አላት። እናት እስከሆነች የሷ እናት የሱ እናት እስከሆነች ድረስ ማለት ነው። እሱ ግን ያናደደው ለሌላ ሰው እንዴት አሳልፈች ይሰጠሽ ታሰደብያታለሽ የሚለው ነገር ነው። ሌላ ሰዎች አንቺ ልጅሽ ሆና እያለች ሌላ ሰዎች ሲሰድባት አንቺ ዝም እንዴት አለች? እንደገና ደግሞ ተዋት ይስደባት ይስደባት ምናምን እያልሽ ለነሱ ስታበረታቻቸው የነበረው ለምንድን ነው ምናምን ብሎ ነው የተናገራት። እንደገና ደግሞ ደዚ ላይቭ ላይ ሆና በጣም እያለቀሰች ነበረ። በጣም ከፍቷት እና እኔን እያየ እንዴት ነው ማይ በቃ ለውስጡ ይነካል። ወንድ ልጅ ነው የምር በጣም የሚያፈቅራት እንዴት እንደዛ እያለቀሰ የተከፍታ አዝና ሲያ ውስጡ ስለሚነካ ለዛ ነበረ ዲስሪስፔክት ያደርጋት እናቲቱን ማለት ነው። እና ዞሮ ይቅርታ ጠይቋታል። ሁሉም ነገር ሰላም ተረጋግቷል ማለት ነው እንጂ እሱ በእኛ መሀል በዚህ ምንም የተፈጠረ እንደ በፊቱ ነው ብሏል። አሁን ይሄ ነገር ስለመጣ ምናምን እንደዚህ በቃላ ስለተባለ እኛ ጋ ምንም ልዩነት የለም፣ እንደ በፊታችን ፍቅር ነን ፍቅር ነን ምንም ሰለ ብሔር ስለ እንትን አውርተን ለእራሱ አናቅም ብሏ። ስለ ብሔር ስለ እንደዚህ እንደዚህ አውርተን ለእራሱ አናቅም ምንም ነገር። ደስ የሚለው ነገር የሆነት ብዙ በነሱም ተጀመረን በጣም ብዙ ሰው አለ። በጣም ብዙ ሰው አማራ ሆኖ ትግሬ የሚያፈቅራ አለ። ትግሬ ሆኖ አማራ፣ ኦሮሞ ሆኖ በቃ የተለያየ ላይ ማለት ይሄ በነሱ የተጀመረ ነገር አይደለም። እና ደግሞ ይሄ ነገር ማበረታታት ነው እንጂ ማለት ቤተሰብ መፍጠር ፍቅርን መቀጠል፣ እንዴት ሰው እንትን እንዲለው እንደቻለ አላውቅም። ብቻ አንዳንድ ሰዎች ፖለቲካ ሊሰሩባቸው ነበረ ፖለቲካ እና ነገር ግን አልተሳካላቸውም። ልጆቹ አሁን በመረጋጋት ላይ ነው ያሉት። በጣም ደስ የሚል እውነት ለመናገር በጣም የአነጋገር ስልት ለራሱ ያላቸው ልጆች ናቸው። እነት ለምናገር የትግራይ ልጆች ማለት ነው ማለት በቃ ስነ ስርዓት ያላቸው በጣም አሁን እዛ ጋር ወስደው የሆነ ነገር ምናምን ሲው ግን አሌክስ ነብቻ ወስደው ስነ ስርዓት በተሞላና በተሞላና በምርጥ አነጋገር ነበር ሲያስረዱት የነበረው ማንንም መንካት እንደሌለበት አማርያም መንካት እንደሌለበት በቃ ስለሚያፈቅራት ልጅ ብቻ እንትን ማለት እንዳለበት ነበር እንትን ሲሉ የነበረው እዛኛው ጋር ግን ወደ ብሄር እያዞሩት እንደዚህ ምናምን በጣም የማይሆን ቃላት ሲናገሩ ነበር። አሁን ስለምናገር ግን ሁሉንም ነገር አልፎታል ማለት ነው። ጀግና ነው ማለት ነው። አሌክስ እና አሌክስ የሚስቱ ጠበቃ፣ የዲዚ ጠበቃ እንዲህ ቲክቶኩ እውነት ለምናገር አንዲ ቲክቶክ ትናንትና ጀምር ከትናንት ደግሞ ምናምን ነው የተጀመረው አጀንዳ ስዙ በቃ አንድ የነሱ ብቻ ነው የሚመጣል ሳንሸራት እንዲ በቃ አንጫጩት አይገልጸውም አንጫጩት አይገልጸውም ማለት ነው እና እናት እናት ስለሆነች እናትን መከበር አለባት ያው እሱም ደግሞ ስለተናደደ ነበረ እና ይቅርታም ጠይቋታል ትልቅነት ነው ይቅርታ የሰው ልጅ ይሳሳታል ያጠፋል ማን ይሳሳት የለም ማለት ነውና ተሳስቶናል ተሳስቶ ይቅርታ ጠይቋታል እና እሷም ትምህርቷን ትማርና ከፈለገች። አል ከለክላትም ግን ደግሞ ትምህርቷን ትማር ነው ያልኩት። ምናምን ብላለች የተባለው ነገር ውሸት ነው ማለት፣ ከሌላ ዜጋ ጋር ትጋቢ ምናምን ብላታለች ምናምን የተባለው ነገር አይን ዛርኩ ምናምን ብላለች እናቴቱም። እና ነገሮች ወደ ጥሩ እየሄዱ ይመስላል። አሁን እና እነዚህ ሁለት ህፃን ልጆች ቢፋቀረው ተዋደው ትልቅ ደረጃ ቢደርሱ ሶፍት ነው የሚያስጠላው። እስቲ አብዛኛው ሰው በጣም አይሆንም አይሆንም ሲል እነሱ ሲጀመር ማንም አይሆንም አይሆንም ስላለ አይደለም። የእውነት የከለባቸው ጓደኞች ከሆነ ማንም ምንም ቢመጣ ለራሱ አይለያዩም። ስለዚህ እሱም ዩቱብ ላይ ለራሱ በነገራችን ላይ ዩቱብ ከፍቷል አሞራው ሰማይ የሚል በእንግሊዝኛ የገባችው ሰብስክራይብ አድርጉት ማለት ነው እና ዩቲዩብ ራሱ እንግዲህ መቸም መቸም ብዙ ብዙ ነገሮች እናልፋለን ብለን የመጣነው ነው፣ መቸም አንላይም ብሏል ማለት ነው። ያጠንክራቸው በሐሳባቸው ያጠንክራቸውና ደረጃ ደርሰው ያሳየኝ ያሳየኝ ማለት ነው፣ ያሳየን ሁላችንንም እና እውነት ለመናገር ብዙ ሰው በጣም ደግፏቸዋል፣ በጣም ብዙ ሰው ማለት ነውና፣ እውነት ነው። መደገፍ ያለባቸው እና መበረታታት ያለባቸው ልጆች ናቸው። ትልቅ ደረጃ ያደርሳቸው። ዴዚ በጣም ስኪን የዋ፣ ምን የማታቅ ልጅ ናት። አሌክስም እንደዛው በጣም ጥሩ ጸባይ የሰናይ ልጅ ነው። ማለት የሰውን ልጅ አብራችሁ ስለኖራችሁት ብቻ አይደለም ጸባዩን የምታቆጥ አሁን እንደዛ አስገብተው ማለት ነው። እዛ ጋር ብዙ አማርኛ ስማውራት ስለማይችል በጣም ብዙ ነገር ሲናገሩት ከሱ ጎን አንድ ሰው መጥቶ እንደዚህ ክፉ ነገር የተናገረ የለም ወይ፣ እሱ ካፉ ክፉ ቃል የወጣ ነገር የለም። እዛ ጋ በጣም እንትን ሲዶስ ነበረ አይታችኋልና፣ በዛ ሰዓት ጸባዩ ምን አይነት ጸባይ ይተኛል እንደሆነ ማወቅ እኛ ወጣለው ማለት ነው እና ባይ ጋይስ